አርዕስተ ዜና ኢትዮጵያ በአፍሪካ ነፃ የንግድ ቀጠና መገበያየት ልትጀምር ጀምር መሆኑን የንግድና ቀጠናው የትስስር ሚኒስቴር አስታውቋል። መስከረም 29 ቀን 2018 ዓ.ም ተመረተ የመጀመሪያው ጭነት ወደ ኬንያ ይላካል ያሉት የንግድና ቀጠናው የትስስር ሚኒስትሩ ዶክተር ካሳንጎፌ ይህም በነፃ ንግድ ቀጠናው የሚደረግ የመጀመሪያው ንግድ ልውውጥ እንደሚሆን ጠቁመዋል። ዝርዝሩን ይዘናል። ኢትዮጵያ በ1 ቢሊዮን ዶላር ቦንድ የእዳ ሽግሽግ ዙሪያ ከቦንድ ያዥ ዓለም አቀፍ ኢንቨስተሮች ጋር ንግግር መጀመሯ ተሰምቷል። ንግግሩ በፓሪስ እየተደረገ እንደሆነ ሲነገር የኢትዮጵያ ልኡክ ወደ ፓሪስ ማቅናቱ ተሰምቷል። እነግራችኋለን። በትግራይ ክልል በ18 ወረዳዎች እርዳታ ለማድረስ ፈተና መሆኑን ሪፖርት አመላክቷል። ሪፖርቱ ከሐምሌ 25 እስከ ነሐሴ 25 ቀን 2017 ዓ ም ድረስ ያለውን ጊዜ መሠረት ያደረገ መሆኑም ተነግሯል። ተጨማሪውን ይዘናል። በማዳጋስካር በተነሳ ህዝባዊ ተቃውሞ ሳቢያ የሀገሪቱ ካቢኔ እንዲበተን ተወሰነ። በውሃና ኤሌክትሪክ ችግር ምክንያት የተቀሰቀሰው ተቃውሞ ጉዳት እያስከተለ መምጣቱን ተከትሎ ነው የሀገሪቱ ፕሬዚዳንት አንድሬ ራጆሊና ካቢኔያቸውን መበተናቸው የተሰማው። ትሰሙታላችሁ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኳታሩን ጠቅላይ ሚኒስትር ይቅርታ ጠይቀዋል። ይቅርታው እስራኤል በኳታር የሐማስ የፖለቲካ አመራር ስብሰባ ላይ ያነጣጠረ ጥቃት በመሰንዘሯ የተነሳ መሆኑ ተነግሯል። ዝርዝሩን ይዘናል። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከሀገሬ ቴሌቪዥን የዕለቱን አጫጭር መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሱባሎ ጋሻው ነኝ። አብራችሁን ቆዩ። ኢትዮጵያ በአፍሪካ ነጻ የንግድ ቀጠና መገበያየት ልትጀምር ጀምር መሆኑን የንግድና ቀጠናው የትስስር ሚኒስቴር አስታውቋል። መስከረም 29 ቀን 2018 ዓ.ም ረት የመጀመሪያው ጭነት ወደ ኬንያ ይላካል ያሉት የንግድና ቀጠናው የትስስር ሚኒስትሩ ዶክተር ካሳሁን ጎፌ ይህም በነፃ የንግድ ቀጠናው የሚደረግ የመጀመሪያው የንግድ ልውውጥ እንደሚሆን ጠቁመዋል። ከኬንያ ጋር የቆየ የንግድ ልውውጥ ቢኖርም ነጻ የንግድ ቀጠናው ስራ መጀመር በሁለቱ ሀገራት መካከል ያለውን የንግድ ልውውጥ እንደሚያሳልጥም ተናግረዋል። የንግድ ልውውጥ መጠን መጨመር ተጠባቂ ውጤት መሆኑንም አንስተዋል። ኢትዮጵያ የአፍሪካ ነጻ የንግድ ቀጠና ስምምነትን ከዓመታት በፊት መፈረሟ የሚታወስ ሲሆን የዓለም ንግድ ድርጅትን ለመቀላቀል እየተደራደረች ትገኛለች። ኢትዮጵያ በ1 ቢሊዮን ዶላር ቦንድ የእዳ ሽግሽግ ዙሪያ ከቦንድ ያዥ ዓለም አቀፍ ኢንቨስተሮች ጋር ንግግር መጀመሯ ተገለጸ። ንግግሩ በፓሪስ እየተደረገ እንደሆነ የተገለጸ ሲሆን የኢትዮጵያ ልኡካን ቡድን ወደ ፓሪስ ማቅናቱን ከምንጮች መስማቱን ጠቅሶ ሮይተርስ ዘግቧል። ኢትዮጵያ ለተበደረችው የ1 ቢሊዮን ዩሮ ቦንድ መክፈል የነበረባትን 33 ሚሊዮን ዶላር ወለድ ሳት ከፍል በመቅረቷ በታህሳስ 2016 ዓ.ም ተምረት ብድር መክፈል ያልቻለች ሀገር መባሏ ይታወሳል። በዚህ ጉዳይ ላይ መንግስት ለወራት ያህል ከቦንድ ያዦች ጋር የእዳ ሽግሽግ እንዲደረግ በሚ በት ጉዳይ ዙሪያ ንግግር እያደረገ መሆኑ የተገለጸ ቢሆንም ከስምምነት እንዳልተደረሰ ተመላክቷል። ኢትዮጵያ ቦንድ ያዥ ዓለም አቀፍ ኢንቨስተሮች የቦንድ ዋጋ ቅናሽ እንዲያደርጉ የጠየቀች ቢሆንም ኢንቨስተሮቹ ውድቅ ማድረጋቸውም የሚታወስ ነው። አንድ የገንዘብ ሚኒስቴር ባለስልጣን ኢትዮጵያ በፓሪስ ከዓለም አቀፍ ቦንድ ያዥ ኢንቨስተሮች ጋር ስብሰባ ለማድረግ ቀነ ቀጠሮ መያዟን ያረጋገጡ ቢሆንም ዝርዝር ነገር ከመናገር መቆጠባቸውን ሮይተርስ ዘግቧል። በጉዳዩ ዙሪያ ከአዲሱ የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ መረጃ ለማግኘት የተደረገው ጥረት አለመሳካት መስራቱንም የዜና ምንጩ ጠቅሷል። በተለያዩ የኢትዮጵያ ክፍሎች ለአረጋውያን ገቢ ማስገኛ እንዲሁም አረጋውያን የሚዝናኑባቸውና ስራ የሚሰሩባቸው ማዕከላት ግንባታ እየተካሄደ እንደሚገኝ የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። በአማራ ክልል የተገነባው አንደኛው ማዕከል ለ1500 አረጋውያን አገልግሎትና ገቢ እያስገኘ እንደሆነ የተነገረ ሲሆን በተመሳሳይ መልኩ በኦሮሚያ ክልል ቢሾፍቱና ሻሸመኔ እየተገነቡ ያሉት መሰል ማዕከላት በቅርቡ ተጠናቀው አገልግሎት መስጠት እንደሚጀምሩ የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሁሪያ አሊ አስታውቀዋል። በአዲስ አበባም በሁሉም ወረዳዎች እነ እነዚህ ማዕከላት እየተገነቡ የሚገኙ ሲሆን ማዕከላቱ አረጋውያኑ የሚያርፉበት፣ የሚዝናኑበት እንዲሁም እንደ አቅማቸውና ችሎታቸው ስራ የሚሰሩባቸው እንደሚሆኑ ገልጸዋል። ይህም አረጋውያኑ ዘላቂ ገቢ እንዲያገኙና ጥቃት እንዳይደርስባቸው ያስችላል ተብሏል። በኢትዮጵያ ስድስት ነጥብ ስምንት ሚሊዮን የሚሆኑ ዕድሜያቸው ከ60 በላይ የሚሆኑ አረጋውያን እንዳሉ የገለጹት ወይዘሮ ሁሪያ በተለያዩ ክልሎች 140 ሺህ በላይ በዝቅተኛ የኑሮ ደረጃ ላይ የሚገኙ መሰረታዊ የማህበራዊ አገልግሎት ተጠቃሚ የሆኑ አረጋውያን መኖራቸውን ገልጸዋል። የስራ አማራጮችን በማ ቻሽት ተጠቃሚ እንዲሆኑ የተደረገው አረጋውያን ቁጥር ደግሞ ከ200 ሺህ በላይ መድረሱን አስታውቋል። በዓለም ለ35ኛ በሀገር አቀፍ ደረጃ ደግሞ ለ24ተኛ ጊዜ የሚከበረው የዓለም የአረጋውያን ቀን በነገ በነገውለት በተለያዩ ዝግጅቶች ተከብሮ እንደሚውል ሚኒስቴሩ አስታውቋል። ከአስር ታካሚዎች መካከል አንዱ ደህንነቱ ባልተጠበቀ ሕክምና ሳቢያ ጉዳት ያስተናግዳል ተባለ። ይህ የተባለው ጤና ሚኒስቴር እና ላንድማርክ አጠቃላይ ሆስፒታል የዓለም የህሙማን ደህንነት ቀንን አስመልክቶ ባዘጋጁት መርሃ ግብር ላይ ሲሆን ደህንነቱ ባልተጠበቀ ሕክምና ሳቢያ ከሚደርሰው ጉዳት መካከል 97 በመቶ ያህሉን መከላከል እንደሚቻል ተነግሯል። መንግሥት ለታካሚዎች ደህንነት ቅድሚያ ሰጥተው ይሰራል ያሉት የጤና ሚኒስትር ደኤታዋ ሳረላ አብዱላሂ የመንግስት እንዲሁም የግል የጤና ተቋማት ለጉዳዩ ተገቢውን ትኩረት ሰጥተው ሊሰሩ እንደሚገባ ጠቁመዋል። ሆስፒታላቸው የታካሚዎችን ደህንነት የጠበቀ አገልግሎት መስጠት የሚያስችሉ ቀጣይነት ያለው ማሻሻያዎችን እያደረገ መሆኑን የተናገሩት የላንድማርክ አጠቃላይ ሆስፒታል ዋና ስራ አስፈጻሚ ፕሮፌሰር ከበደ ኦሊ በበኩላቸው በሶስት ቢሊዮን ብር ወጪ ማስፋፊያ እያካሄዱ መሆናቸውን ገልጸዋል። በትግራይ ክልል በ18 ወረዳዎች እርዳታ ለማድረስ ፈተና መሆኑን የሄልዝ ክላስተር ሪፖርት አመለከተ። ሪፖርቱ ከሐምሌ 25 እስከ ነሐሴ 25 ቀን 2017 ዓ.ም ድረስ ያለውን ጊዜ መሰረት ያደረገ መሆኑ ተነግሯል። በክልሉ የኮሌራ በሽታን ለመከላከል 24 ሚሊዮን ብር መመደቡን የገለጸው ይህ ሪፖርት 31 የጤና ተቋም ቡድኖች ተደራሽ ላልሆኑ ዜጎች ድጋፍ ለማድረግ መሰማራታቸውን አመልክቷል። ይሁንና በክልሉ ያለው የነዳጅ እጥረት፣ የገንዘብ አቅርቦት ችግር እንዲሁም የጤና ቡድኖች አነስተኛ መሆን የጤና አገልግሎት ተደራሽነትን መገደቡን ጠቅሷል። ከ18 በላይ ወረዳዎች በክልሉ ባለው የጸጥታ ችግርና የሎጂስቲክስ እክል ሳቢያ ተደራሽ መሆን እንዳልቻሉም ተገልጿል። በክልሉ የኮሌራ ወረርሽኝ መቀስቀሱን ያመለከተው ሪፖርቱ በቀጣይ የጤና አገልግሎት ፍላጎት እንደሚያድግም አስጠንቅቋል። በሚቀጥሉት ሳምንታት የኮሌራና የወባ በሽታን ለመከላከል የሚያስችል እቅድ ሊወጣ እንደሚገባም የተገለጸ ሲሆን ቀጣይነት ያለው ድጋፍ ለማድረግ ያጋራል አካላት ድጋፍ የበለጠ ሊጠናከር እንደሚገባ ተመላክቷል። በማዳጋስካር በተነሳ ህዝባዊ ተቃውሞ ሳቢያ የሀገሪቱ ካቢኔ እንዲበተን ተወሰነ። በውሃና የኤሌክትሪክ ችግር ምክንያት የተቀሰቀሰው ተቃውሞ ጉዳት እያስከተለ መምጣቱን ተከትሎ ነው የሀገሪቱ ፕሬዝዳንት አንድሬ ራጆሊና ካቢኔ መበተናቸውን ያስታወቁት። በሀገሪቱ በተቀሰቀሰው ተቃውሞ ሳቢያ የ22 ሰዎች ሞትና ከ100 በላይ የሚሆኑ ሰዎች ጉዳት ማጋጠሙንም የተባበሩት መንግስታት ድርጅት የሰብአዊ መብት ቢሮ ሪፖርት አመላክቷል። የሀገሪቱ የውጭ ጉዳይ ሚኒስቴር ግን የቢሮውን ሪፖርት ውድቅ አድርጓል። ሪፖርቱ በተረጋገጠ መረጃ ላይ የተደገፈ አይደለም ያለው ሚኒስቴሩ ትክክለኛ ነው የሚለውን የጉዳት መጠን ግን አላስቀመጠም። ትላንት ሰኞ በተካሄዱ የተቃውሞ ሰልፎች ላይ ፖሊስ አስለቃሽ ጋር ሲጠቀም መታየቱን የዘገበው አፍሪካ ኒውስ ተቃውሞ በወጣቶች የሚመራ ነው ሲል አስነብቧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኳታሩን ጠቅላይ ሚኒስትር ይቅርታ ጠይቀዋል። በፈረንጆቹ መስከረም ዘጠኝ እስራኤል በኳታር የሐማስ የፖለቲካ አመራር ስብሰባ ላይ ያነጣጠረ ጥቃት በመሰንዘሯ ነው። ኔታንያሁ የኳታር አቻቸውን መሐመድ ቢን አብዱል ራህማን ቢን ጃሲም አልታኒን ይቅርታ የጠየቁት ትላንት ሰኞ። የአሜሪካው ፕሬዚዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተገናኝተው የተወያዩ ሲሆን፣ በዚህ ውይይት ወቅት ነው ኔታንያሁ የኳታሩን አቻቸውን በስልክ ይቅርታ የጠየቁት። ኔታንያሁ አክለውም እስራኤል የኳታርን ሉዓላዊ በመጣስ እንዲህ አይነት ጥቃት ወደፊት እንደማታደርግ ቃል የገቡ ሲሆን በሆነው ሁሉ ማዘናቸውን ተናግረዋል ሲል ታይምስ ኦፍ እስራኤል ዘግቧል። በንግግር ወቅት የኳታሩ ጠቅላይ ሚኒስትር ይቅርታውን መቀበላቸው ሲነገር፣ ኳታር ለክልላዊ ደህንነትና መረጋጋት ትርጉም ያለው አስተዋጽኦ ለማድረግ ዝግጁ መሆኗን ተናግረዋል። ከቀናት በፊት እስራኤል ኳታር ውስጥ የፈጸመችው ጥቃት ኢላማ ያደረጋቸውን ቁልፍ የሃማስ መሪዎችን መግደል ባይችልም ቡድኑ ውስጥ ያሉ አባላትን ከአንድ የኳታር ጠባቂ ጋር መግደሉ ይታወሳል።